ማንም አልሾመኝም። ማንም እንትንሽ አላለኝም። ራሴ እንድራሽ ሾምኩኝ ሾምኩኝ ሚነግሩሽ አይደለም ሳይኖሩ ቢነግሩሽ እኮ ታውቂዋለሽ ፌክ እንደሆነ። አደርገዋለሁ አለው ብዬ ካሰብኩኝ እና ካመንኩበት ይሄዳለሁ፣ እስከምችለው ድረስ ይሄዳለሁ። ከእንቁላል ቅርፊት አለመውጣት ይመስለኛል። በሆነች እንቁላል ቅርፊት ውስጥ አንድ ሰዓትም ልቀመጥ አጠገባቸው፣ አንድ ዓመትም አብሬያቸው ልቆይ የልባቸው ሚስት ብዙ ጊዜ እንደው በጣም ትላልቅ ከሆኑ ማቹድ በድሜን በምን በጣም ብዙ ከሄዱ ሰዎች የሚጠበቅ ስንመጣ ወደዚህ ምድር ስንመጣ ተሰጥቶናል ። አዎ የሆነ ነገር ተሰጥቶናል። በደምብ ካልሰራች ደግሞ ልጅሽ በስተርጅና እዳሽ ይሆናል። ከጠፋብንም እንጠይቀው እ ፈጣሪ እንጠይቀው። ምንድን ነው በቃ እኔ እንዳልሽው ነው በቃ ዝም ብሎ ማስተማር፣ አሪፍ ቦታ ማስተማር፣ ማልበስ፣ ማ- አሪፍ ምቹ ሁኔታ ታሪያቸው ነገሮች አናናይዝ እያደረግኩ መጣሁ። እያደኩ እያደኩ ከማቹሪቲ ጋር የሚመጡ ነገሮች አ እያደረግኳቸው መጣሁ ማለት ነው። በጣም ነው የሚገርም። አን ነው ጎበዝ ነው። ብዙ ጎበዝ ፈለጣ ነው አይ ሄ ልጅ ጎበዝ ነው ከተባለ ናቹራል ሳይንስ ተማሪ ተነሽ ቷል ተማሪ ነው። ሶሻል ሳይንስ ተማሪ ብዙ አይደለም ማለት ነው። በቃ አይነት ነገር ነው የሚታሰበው ማለት ነው። እኔ በነበርኩበት እንግዲህ እንደዛ ነበር የሚታሰበውና ብዙ አይደለም። በእርግጥ ሂስትሪ ምናምን እኔ ከሁሉም ትምህርቶች ጎበዝ ከሆንኩባቸውና የምወደው ትምህርት ሂሳብ ነው። ሂሳብ ጎበዝ ተማሪ ከሆነ ሌላዎች አይቸግረውም። ባይዘው አይ በቃ ነኝ፣ እንደዛ ነኝ እኔ እና እወደዋለሁ። በጣም ነው የምወደው። ስቲል እወደው ነገር ቢሆን ሂሳብ ነው። እና ግን ከሂሳብ በላይ የምወደው ነገር ነበረኝ ምን እወዳለሁ ከወጃለሽ ካልሽኝ እራሴ ሪስፖንስብል ማድረግ እፈልጋለሁ። ከኤሌመንታሪ ጀምሮ ያለውን ነገር ዩኒቨርሲቲው ጋር እመጣለሁ። ምንድን ነው ጎበዝ መሆን ከጀመርኩ በኋላ ምናምን ነገር ጉብዝና ሲሆን የአካዴሚክ ጉብዝና ብቻ አይደለም እንደነገርኩሽ ተናግሮ የማሳመን ነገር ይጨምሯል። ኮንፊደንስ ይጨምሯል። በጣም ብዙ ነገሮች አብሮን ያደጉት እና የዛን ጊዜ የተማሪ ፓርላማ የሚባል ነገር ነበር እና ተጠርጄ ከትምህርት ቤት የሄድኩኝ ስብሰባ ላይ ተሳተፍኩኝ ምናምን፣ በቃ ተሳተፍን። ነው ተማሪ ፓርላማ ምናምን እንዳለ ተነገረ። ተሳተፍኩኝ እና የተነገሩ ነገሮች ነበሩ እዛ ላይ ማለት ነው። በቃ የህፃናት መብትና የሚባል ነገሮች ተነግረው ነበር። ከዛ ማንም አልሾመኝም፣ ማንም እንትንሽ አላለኝም። ራሴን ግን ራሴ ሾምኩኝ። ይመለከተኛል ለተማሪ ይመለከተኛል ብዬ ማለት ነው። ልጅ ሲገረፍ ምከላከል ሰው ሆንኩኝ። አይገረፍ አይገረፍ። እና እኔ ያየሁኝ አይገረፍም። ሄዳለሁ አስተማሪ ጋር ምንድነው የጠፋው ነው የምለው። ይህን የምነግርሽ አምስተኛ ክፍል ነው ስድስተኛ ስድስተኛ ክፍል ላይ ማንም እኔ ፊት እያየ ልጅ አይገረፍ። ምንም ሊሆን ይችላል ክላሱ፣ የትም ሊሆን ይችላል። ካየሁ ግን ጎማ ነው ተቀለየ። መምህሮች አትገርፈው ወይ ደግሞ ጎማውን ይዛለው ኪጀን ይችላል ልጅቷ ማለት ነው ኦኬ ከኔ ጋር አውራለው መምሩ ልጅ ነኝ ፓስዋርድ ታውቂኩ እና አንድ ጊዜ ሰባተኛ ክፍል ላይ ገብቼ ይሄ ለክትልቁ ዩኒቨርሲቲ ትልቁ ቬራ ቢባሎ ጋር ገብቼ ያስገባ ነው መምህሩ

ብባል ደግሞ ፋዘሪ ለዲፌንስ እንደማረጋጋለው እናቴን ብትሆን እንደዛ እናት ምትሆንልኝና ምን እፈራለሁ። ከዛ ዋናው ስታይ ታለ ይገም በቃ በለም አልፈ አልፈ ነው ተማል ደግደስኩኝ እና በዛ ይነት መልኩ ቀጠልኩኝ ማለት ነውና በቃ አካዳሚክ ላይ ምን እንደዛ ሆንኩኝ። ኤዱኬሽን ብቻ ሂድ እንትን በሚባለው ናሽናል ሳይንስ ማጠና ምናምን ኬሚስትሪ፣ ባዮሎጂ ምናምን የምወድ ሆንኩኝ። አዲሽናል ደግሞ ዘረኛ ክፍል ላይ እና ሂስትሪ ምናምን ነገር ተማርን ማለት ነውና ሂስትሪ ምናምን ያወኳቸው ዘረኛ ክፍል ላይ ነው። ያው ድሮራ ያላቃቸውም ነበር። ስቲል ግን ከሂሳብ ፍቅሬ ጋር አልተለያየሁም፣ በቃ እስከ መጨረሻው እና አስራ ሁለተኛ ክፍል ላይ ምርጫ፣ አስረኛ ክፍል አልፈን ወደ አስራ አንድ ክፍል ስንገባ ሶሻል ናቹራል ሲባል መምረጥ ነበረብኝ። ስመርጥ እወዳቸዋለሁ፣ ሁሉንም እነ ሂስትሪንም እወዳቸዋለሁ። ሂስትሪን ግን እንደ ትምህርት አይደለም እወዳው እንደ ታሪክ ሲሆን ነው። ኦኬ ታሪክ ሲነገረኝ እወዳለሁ። ከዛ በኋላ መብረጥ ነበረብኝ። ትዛሴም ናቸው ደግሞ ውጤቶች፣ ናቹራል ሳይንስም ሶሻል ሳይንስም ማትሪክ ላይ ሁለቱንም ብትሆኝ ሰክሰስፉል ይሆን ነበረ። ስለሱ ትንሽ ነግራቸዋለሁ እመለሳለሁ፣ ወደ አስረኛ ክፍል እመለሳለሁ። ከዛ ምን ተፈጠረ? አይ ጎበዝ ተማሪ ነኝ። ደግሞ ኢንጂነሮች ናቸው ቤተሰቦቼ። በጣም ሰፖርት የሚያደርግ ኢንጂነር አጎት አለኝ። በትምህርት በጣም ነበር ሰፖርት የሚያደገኝ እና ይጠይቀኛል ምናምን ነገር እሱም ዋተር ኢንጂነሪንግ ነበር የተማረው። ኦኬ ከዛ አይ በቃ ጎብዝና ማለት ናቹራል ሳይንስ ገብቶ መማር ነው። ደግሞ እኔ ይሄ አትችል የሚባል ሴት ናት የሚባለው ነገር ደግሞ ያናድደኛል ማለት ነው። እና እችለዋለሁ፣ አድርገዋለሁ ይሄ የነበረው አሁን ላይ ከውስጤ ጋር ዲል አደርጋለሁ። ይዛ ይዛኔ ግን ኤክስተርናል ነገሮች ናቸው በጣም ተጽዕኖ የሚያደርጉልኝ እንድትወስኚ የሚያደርጉት አዎ፣ ማለት ነው። እና ትግል ይሄ ልክ የሚገባኝ ነገር ከውጭ ነገር ቀደም ነገር ይሻላል አይደለ ከ ስገባ ወጣችብኝ ነው ሰዎች ሲጎዱ ማየት አልፈልግም። ሪስፖንሲብሊቲ ይሰማኛል ማንም ባይሰጠኝም፣ በቃ እገባለሁ ራሴ ዘንዬ ነው የምገባበት እዛ ነገር ውስጥ ማለት ነው። ይመለከተኛል፣ እችላለሁ ብዬ ካሰብኩኝ ነገሮችን ማስተካከል የኔ ግዴታ ነው። በጣም ብዙ ሰዎች ሊኖሩ ይችላሉ እኮ ግን የሚመለከታቸው ይመለከታቸው። ብዙ ሰዎች ይችላሉ አይመለከተኝም፣ እኔ ቀጥ ብዬ ይሄዳለሁ። በቃ አደርገዋለሁ ብዬ ካሰብኩኝ እና ካመንኩበት ይሄዳለሁ፣ እስከምችለው ድረስ ይሄዳለሁ። ይሄ ሂውማኒቲ የሚባለው ነገር ውስጥ ያለ ይመስለኛል። የእነሱ አስተዳደግም ይመስለኛል፣ ከተፈጥሮ ከእናትና አባቴ እናት አባቴ ውስጥ ደሃ ሀብታም የለም ኑሯቸው ውስጥ እኩል ነው ሰዎችን የሚያዩት እኩል ነው እንግዳ የሚቀበሉት እኩል ነው እንግዳ የሚያስተናግዱት። በቃ ለእንትን ለእንትን የሚባል ነገር የለም። ያየሁበት ነገር በጣም ሰርቶኛል። ይሠራል ቤት ውስጥ በጣም እዛ መልክ ነው ያሳደጉኝ ማለት ነው። እና እሱ ደግሞ እየነገሩ አይደለም ይሄን ሰው ልጅ እኩል ነው ምናልስ አነገሩት እየኖሩት። እሱ ነው ደግሞ ትልቅ ትምህርት ባይዘው ወይ እየኖሩ የሚያሳዩሽ ነገር ነው ትልቅ የሚነግሩሽ አይደለም። ይቀር ሳይኖሩ ይነግሩሽ እኮ ታውቂዋለሽ ፌክ እንደሆነ በትክክል። አዎ እና ሁለቱም እንደዛ ስለሆኑ እኔ እንደዛ ናቸው። ፋሚሊዎች ጠቅላላ እንደዛ ናቸው ብዙዎቹ እንደዛ ስለሆኑ በዛ መልክ ነው ያደግኩት። እና ይመለከተኛል፣ ይሄ ሁማኒቲ የሚባለው ነገር ያገባኛል ምናምን ነኝ ውስጥ ያለ ስቲል ኦፍ መሆን ፈልጋለሁ። ሳይኮሎጂስት መሆን ነው ፈልገው ነገሮችና ሰዎች መርዳት ነው ፈልገው እና ኢንጂነሪንግ ገባው። ከዛ ግን ከወጣው በኋላ ፍላጎቴ በጣም እየጨመረ ሳይኮሎጂ ብማር ኖሮ የሆነ ነገር ሰራ ነበር ማለት ጀመርኩ። በቃ ጉጉቴ ወደዛ ሆነ ማለት ነው። ካልኩሌሽኑ ከብዶኝ ወይ ውጤት አስቀያሚ ሆኖ ምናምን አለም። እግዚአብሔር ይመስገን በአርባ ምንጭ ዩኒቨርሲቲ ጥሩ የሚባለው ነገር ይዤ ነው የወጣሁት ብዬ አስባለሁ። በኢንጂኒሪንግ ቢሆን ማለት ነው። ግን ስለታልሹ ወድሸዋል ማለት ግን አደለም። ችዬ ታመድሬ ያለሁኝ ጥሩ ነበረ። አፓርትነሽፕትን በጣም ጥሩ ቦታ ነበር የወጣሁት። ጥሩ ነገሮችን አግኝቻለሁ። ፕራክቲካል የሆኑ ነገሮችን ያን ያክል ባይሆንም፣ ግን በዛ ጊዜያቶችም ጥሩ ነገር የሚባለው ነገር አግኝቻለሁ። ልውጣና በደም ይፈርት ፉል አድርጌ በፈልገው ነገሮችን እንደማደረጋቸው ይሰማኛል። ግን ከዛ በላይ እኔ የመጣኝ ፈጣሪ የሆነ ነገር ልሰጥ የፈለገው ነገር አለ። ይሄ ሰዎችን በተገናኘ ማለት ነው። እሱን ነው የምፈልገው ና እሱ ጋር ነው አድሬት ማድረግ የምፈልገው። በጣም ብዙ ነገሮች እስቲል እዛስባ እየሰራውበት ያለው ነው ምንጠርግ ያለው ወደ አሁን ላይ ከተማርሽ በኋላ ተምር ያለሁ በቃ አስቀምጨው። አሁን ምን ላይ ነሽ? አሁን መምህር ነው። በምን ኤሌመንተሪ? ኤሌመንተሪ ልጆችን ነው ማስተምረው። ከዛ በላይ አሁን ይሄ አሁን ላይ የሚሰራው ነገር ነው ግን ፎር ዘ ፊውቸር ግን ዩቲብ ጀምር ያለው ከፍተሻል። ምን ሚል ረዲና የሚባል ረዲና ረዲና ረዲና ሰብስክራይ አርጉ ረዲና ጀምረሽበታል? ጀምር ያለው ኦልሞስት ኖቬምበር ኢለን የጀመርኩት በረንጆቹ ወደ ሶስት ወር እየጠጋ ነው ማለት ነው። ምን ያህል ሰብስክራይ? አሁ አሁ ለመቶ ምናምን ደርሷል። ለመቶ ሁለት መቶ ብቻ እናንተ እያላችሁ ነው። በእውነት ነውር ነው ረዲና ሊንኩን አስቀምጥላቸዋለሁ ዲስክሪፕሽንና ኮሜንት ላይ በደንብ ሰብስክራይብ አድርጋችኋት፣ በአጭር ጊዜ ውስጥ ሞኔታይዝ ሆና ቴንኪዩ እንድትኝ እፈልጋለሁ። እና ቴንኪዩ ብላለች ረዲ ብዬ ኮሚኒቲ ላይ አስቀምጣለሁ ፎቶች። እሺ እንደመሰሪበት እዛ ላይ አሁን ያልኩሽ ነ የሳይኮሎጂካል ነገሮችን ነው። ታነቢያለሽ በደንብ እንትን ታደርጊያለሽ። ከመጽሀፍ ከማንበብ በላይ በጣም ሰዎችን አነባለሁ እጅግ በጣም በጣም። ዛስዋይ ሰዎች ሊቀን በጣም ይመጣሉ እኔ ጋ ይመጣሉ ስለሽ አንድ ሰዓትም ልቀመጣ አጠገባቸው አንድ ዓመት አብሬያቸው ልቆይ የልባቸው የሚስጥር ግን ያወሩኛል። አንድ እኔ በቀር ይገጥሙኛል። ይሄ ህይወቴ ውስጥ ነው፣ በጣም ብዙ ጊዜ ግን በጣም በቀር በገጠመኝ ለስብሰባ የተገናኘን አንድ ሰው ነው። ነውና ብቻዬን ነው፣ በቀበጣው ብዙ ጊዜ ብቻዬን ነው አዘወትራለሁ። እኔ እንደውም አሁን ላይ ትንሽ ሶሻል ብሎኛለሁ መሰለኝ እንጂ ብቻዬን ነው። አስተያየት ቢሰጠኝ ብቻዬን ነው የምሰራው፣ ብቻዬን ነው ብዙ ነገሮች ነው። አጥቀውና ከዛ ተቀምጬ መጣ ሲያወራኝ አላወራውም፣ ሲያወራኝ አላወራውም። እንትን እያየሁ ነበረ ዩቲዩብ እያየሁ ነበረና አለኝ አሃ፣ ጆሮ አይሰማም እንዴ? እየሰማሁህ ነው አልኩት፣ እኮ እየሰማሁህ እኮ አልኩት። አይ በጣም ሳወራሽ ዝም አልሽኝ አለኝ። ኦኬ። ከዛ ሳወራው ነገረኝ፣ ውስጡን ብዙቱን ነገረኝ ማለት ነውና። አያውቅሽም፣ አያውቀኝም፣ አይቼውም ማለት ከዛ በኋላ አላየሁትም። ከዛ ይተም አይቼው አላውቅም። የዛን ቀን ነው እና ነገረኝ፣ እየሳለፈ ያለ ነበረውን ህይወት ውስጥ እያሳለፈ ያለው ስታግሎች ነገረኝ ማለት ነውና። ይሄ በቃ እንዴት እንደሆነ አላውቅም። ይሄ የፍጣሪ ጸጋ ነው ብዬ አስባለሁ። እና ነገረኝ። እኔ ልክ ሰዎች ደግሞ ሲነግሩኝ ችግር ነው የሚነግሩኝ። መቼ ማለ ሲነግሩኝ አይሰለቸኝም። ሰመልሽ በቃ ሁሉ ነገር ዝግት አድርጌ ነው የምሰማቸው። ደስ ብሎኝ ነው የምሰማቸው። ምን ልስጣቸው ነው የምለው ማለት ምን ልንገራቸው፣ ምን አይነት መልኩት ነግሬያቸው ሊጽናኑ ይችላሉ፣ ወይ ከዛ ነገር ሊወጡ ይችላሉ የሚለውን ነገር ነው የማስበው። እና ለእኔ ብዙ ነገሮች ሲምፕል ናቸው ማለት በቃ ጊዜያዊ እንደሆነ ነው የሚሰማኝ። ይሄ ምድራዊ ሕይወት ጊዜያዊ እንደሆነ ስለሚሰማኝ ሀላፊ እንደሆነ በምን አድርጌ ልንገራቸው ነው ሀላፊ ነገር እንደሆነ አደለም ይህ ሳሽኑ እኛም እንደምናልፍ፣ እንዴት አድርጌ ከፈጣሪ ጋር ኮኔክት አድርጌ ላገኛቸውና ዲፔንድ እሱ ላይ እንዲሆኑ አምላክ ፈጣሪ ላይ ብቻ ዲፔንድ እንዴት እንደሆኑ እንዲሆኑ ነው ምፈልገው። ባት ኛው የሚያወሩኝ ነገር ኢክስፒሪየንስ ላይኖረኝ ይችላል፣ ግን በጣም በእርግጠኛነት ለሁሉ ነገር መፍትሄ ፈጣሪ ዘንድ እንዳለ ስለማያውቅ እንዴት አድርጌ ላገኛቸው ነገር ነው ማውረው እና ደሞ ሰው ስትሰሚው የሆነ አዲሽናል ነገር ስትጨምሪለት ደግሞ እየጨመረ የውስጡን በቃ ሙሉ ይነግርሻል ይነግርሻል፣ እየነገረች እየነገረች ይመጣል። ያ ደግሞ በጣም ትልቅ ነገር ነው። ቢያንስ ምንም ባላረግለት እንኳን ቀሎት ይሄዳል። አዎ፣ በቃ ማን ጋር ላውራው ያለውን ነገር ይሄዳል ይሄዳልና፣ አሁን ይሄንን ስ ነገር ሳየው ቤት ውስጥ የሚሆን ነገር ሲፈጠር ሊያማክረኝ የመጣ ወንድሞች አሉ። ምን ምን እናድርግ ምናምን፣ ጓደኞቼ እንደዛ ናቸው። ከዋይ ካዲያል ይሄን ነገር ይሄ ከሆነ የኔ መክሪት እኔ ይህን አይነት እይታ ካለኝ፣ ሰዎች ማያዩት አይነት እይታ ካለኝ ለምን አላመጣውም? አዎ ለምን ሲምፕሊፋይ አላድርገውም? ፐርሶናል ዴቨሎፕመንት ስልጠናዎች ደግሞ የተወሰነ ሰጥኝ ያለው ብዙ ነገሮችን ቀይሮልኛል። ይሄ ሜንታሊቲ ያሳሰበኝ ነገር እና ቢዝነስ የሆነ ማይንድሴቶች እንድገነባ አድርገኛል። እና ይሄንን ነገር ባመጣ ለሰው ልጆች ቢደርሳቸው የመረጃ ጥረት እኮ ነው። ሰው በጣም ችግር እየፈጠረበት ያለ እውቀት እያለው እኔ በጣም የሚገርምኝ ሁሉ ነገር አለ፣ ግን አላወቅነውም፣ ተደብቋል። የሆነን ሰው ጋር እንፈልጋለን። እንቁላል ቅርፍ አለመውጣት ይመስለኛል። በሆነች እንቁላል ቅርፍ ውስጥ ነሽ ያለሽ፣ ተንቅለሽ ማየት አለብሽ በደንብ አለ ዓለምን ስታይ ነው የሚገባሽ ብዙ ነገሮችን ብዙ እንቁላል ውስጥ ነው ያለው እና የች እንቁላል ማለት በጣም መረጃ ማለት ነው፣ የተወሰነች ነገር ናት። በቃ እሷ ውስጥ ብቻ ነው ያለኝ እኔ ደግሞ አለ ብዙ ነገር ማለት ፈልጋለሁ። ሌሎች ነገር ወታችሁ ወታችሁ ከመታችሁ በፊት ግን እኔ ብዙ ወቶ ስለማየት ሳይሆን የሚመክረው ወደዚህ ወደ ውስጥዲ እርቀት ደግሞ እሱ ነው ብዬ አስባለሁና እሱ እንዲመለከቱ ነው ፈልገው በቃ እና ዩቲዩብ ላይ መስራት የምፈለገው ነገር እሱ ነው የሰጣቸው ጸጋ ወይ ደግሞ ለሁሉ ሰው የሰጠሁት ነገር አለ አይደል? ለው ይሄ ነገር እኔ አይደለሁም ብለው የተቀመጡት ነገር ግን ኦልሬዲ ጊፍትድ ናቸው እኮ ሰጣቸው ያንን ጸጋ ፈጣሪ እና እሱ ተሰጥቷቸው ያንን ነገር ለሰው ያስተከፈው እነሱ ግን ምሬት ውስጥ ናቸው አሉት። ቢጠቀሙበት በጣም ደግሞ የሰጠሽ ነገር ከሆነ ከላይ ስለሆነ ፈጣሪም ይረዳሻል መፈጸም ጀምሪው። አዎ በቃ ይሄንን መጥቀስ እንችላለን አይደል? የወጣቸውን ነገር የኖር እኔ በጣም የምወደው እሺ በጣም ነው የምወደው። እና የውስጡን ነገር ስላወቀ ነው፣ በጣም ባጭር ጊዜ ውስጥ ያለው ይሄ በጣም አሁን ላይ ያለ ሰው ስለሆነ ነው የሚያውቀው በዚህ ሚዲያ ላይ፣ እንጂ እጅግ በጣም ብዙ ሰዎች ከውስጣቸው ከተገናኙ በኋላ ላይ ረጅም ዓመት አይፈጅባቸውም ሰክሰስፉል ለመሆን ውስጣቸው ያለው የተሰጣቸውን መክሊት መፈልጎ ማግኘት ብቻ ነው። ትክክል እና እንዴት ነው ምን ሲጀመር ምንድንነው ለሁሉ የተሰጠው ነገር ምንድን ነው? እናንተስ ስፔሲፊክ ያለው ነገር ምንድን ነው የሚለውን ነገር ማሳየት ይፈልጋለሁ። ከሰዎች ጋር እንዴት መኖር ይቻላል፣ ህይወት እንዴት ማክለጥ ይቻላል፣ ችግር ሲቅጥሞች እንዴት ሶልቭ ማድረግ እንችላለን የሚሉትን ነገሮች ነው ማሳየት እንፈልገው ማለት ነው እና ከስራ ጋርም ስለሆነ በጣም ቀስ እያልኩ ነው የምለቀው እና ደግሞ እርግጠኛ መሆን ፈልጋለሁ የምለቀው ነገር ላይ እኔ ማመን ፈልጋለሁ። አንዴ አርቀልጽ ነው። ደጋግም የደጋግም ልቀርጾ እችላለሁ፣ ደጋግም የደጋግም ላነብበት እችላለሁ ስክሪፕት ነገር። ከዛ በኋላ ግን ኤዲቲንግ ብዙ አልሰራለትም። በቃ እዛ ነው ነገር። ከዛ በኋላ ማለት ነገሮች መስራት ትልቅ በጣም ብዙ ጊዜ በጣም ትላልቅ ከሆኑ ማችሁ በእድሜ በምንም በጣም ብዙ ከሄዱ ሰዎች የሚጠበቅ ነገር አንዳንድ ሰዎች እንደዚህ በስሎ ይፈጠራሉ በስሎ ያድጋሉ። ያው ክብር ለእናትና ለአባትህ መጀመሪያ ከፈጣሪ ቀጥሎ እናትና አባት፣ ሁልጊዜ እላለሁ፣ እናትና አባት መስራት ያለባቸው ይሄ ነው። ልጅ አስተዳደግ ላይ ሰዎች ብዙ ጊዜ እንዳልሽው ነው በቃ ዝም ብሎ ማስተማር አሪፍ ቦታ ማስተማር፣ ማልበስ፣ አሪፍ እንዲህ ምቹ ሁኔታ መፍጠር ነው ማሳደግ ይመስላቸው። መልሶ ግን እዳው ለኛው ነው፣ ለወላጅ ነው እዳው ዞሮ ዞሮ። አሁን አባት እናት ሽፎ ይላሉ፣ እርግጠኛ ነኝ። አሁን ሁሌ ፊታቸው እየለመለመ እንደሚሄድ ነው። እዚህ ዝም ብዬ የማጅን የማደርገው በሰሩት ስራ ማለት ነው። ገብቶሻል? በደምብ ካልሰራሽ ደግሞ ልጅሽ በስተርጅና አዳሽ ይሆናል አይደል? የሚያቃጥልሽ፣ የሚደፋሽ ምናምን ነው የሚሆነው መጨረሻ ላይና፣ በጣም መሰራት አለበት ትልቅ ነገር ነው። ስንት ዓመትሽ ነው? ይቅር ሰባት በጣም ትልቅ እንግዲህ። በዚህ እድሜ ነው እኔ ማማን ነው የወለድኩት፣ ሀያ ስድስት ሀያ ሰባት መሀል ላይ እንግዲህ። ጊዜ ጊዜው ልጅ አለው ማለት ነው። ከዛ የሚመጡ ጥያቄ ሲያለሽ አይ ደስ ይላል የምልሽ። በጣም ትልቅ ብስለት ነው በዚህ ጊዜ። እኔ በአንቺ ደረጃ አልበሰልኩኝም። ልጄ በስላለች በአንቺ ደረጃ ነገር ነው። እስቲ አሁን ለወጣቶች እንግዲህ አንቺ ባለፍሽባቸው ጊዜዎች ያሉ ወጣቶችና ለቤተሰቦች ምንድም ታስተላለፊላቸው? የመጨረሻው ለሰው ነው። በቃ እናትም አባት፣ የሚሆን ልጆች፣ የሚሆን ሰዎች ናቸውና ለሰዎች ማለት እንፈልገው ነገር ምንድን ነው ስንመጣ ወደዚህ ምድር ስንመጣ ተሰጥቶናል። አይ የሆነ ነገር ተሰጥቶናል። ሲሰጠን ደግሞ ዝም ብለን በቃ አጨማርቆት ብሎ አይደለም። ሰፖርት ሊያደርጋን ፈቃዳችን ከሆነ ከያዝነው፣ አዎ ከያዝነውና ከጠፋብንም እንጠይቀው ፈጣሪ እንጠይቀው ምንድን ነው በቃ። እኔ ግን ደከመኝ ስጠኝ ካልኩት ይሰጣል እኮ ፈጣሪ፣ በአንድም በሌላ መልስ ይሰጣል። ግን ሰው ኮኔክት ማድረግ ያለበት በፈርስት ቲንግ ቢየ የማስበው ነገር በቃ የሰው ልጅ ሰው ለመሆን ከፈለገ መጀመሪያ ላይ ቤት የሚሆነ እምነቱ ግን አምላኩ ማጠንክሮ መያዝ አለበት ብዬ አስባለሁ። የመጀመሪያው ጉዳይ ብዬ የማስበው ለሙላቴ፣ ለደስታ፣ ለሰላሜ የመጀመሪያው ነገር እኔ ፈጣሪ ነው ብዬ አስባለሁ። በቃ ሁሉ ነገር ወደሱ ነው ወስደው፣ በቅርብ የሚያቆኝ ያቆኛል። በቃ ሁሉ ነገር ለማድረግ ስፈልግ አንጻራዊ መቃኔ የሚሆነው ቤተሰብ ምን ይለኛል ምናምን አይደለም ፈጣሪ ምን ይላል ነገር ላይ። ይሄንን ስል ጥፋት አላጠፋውም አለ፣ በጣም ብዙ ጥፋት አጥፋት ስለቻለሁኝ፣ በጣም ብዙ ነገር አውቄ እያወቅኋቸው ያደረኳቸው በጣም ብዙ ነገሮች አሉ ግን ላለማድረግ ስወስን ግን እሱ ምን ይላለሁ። ለማድረግም ስፈልግ እሱ ደስ ካሰኘው ማለት ነው። ምናልባት ደስ ቤተሰብ ደስ ላያሰኘው ይችላል። በተለይ አሁን ላይ ፈጣሪ ደስ ካሰኘው አይመለከተኝም አድርገዋለሁ። ወደ እነሱ የሚወርዳልክ ወደ ሚወላጅም በኋላ እሱ ያሳምናል ነው እና እነሱ አናሊዝ ከሚያደርጉት አልጠብቅም። ቀስ እያሉ ይመጣሉ። እነሱ አናሊዝ ያደርጉታል። እኔ ግን ልጀምረው መንገድ ነው። ሰው ልጆች ሁሉ ያደርግ ያለባቸው ነገር ከፈጣሪያቸው ጋር ያላቸው ነገር ትልቅ መሆን አለበት ነው። እኔ ህይወት ውስጥ ደግሞ በጣም ትልቅ ቦታ የሚሰጣቸው ነገሮች ቢኖሩ ፈጣሪ እና እመቤታችን ቅድስት ድንግል ማርያም ህይወቴ ሙሉ ያደረጉናቸው ያቸው ብዬ አስባለሁ ናቸው የመጀመሪያው ነገር። ሁለተኛው ነገር ልጆች ከሆኑ ፋሚሊ ማስማት ግድ ነው። ፋሚሊ ብቻ አላለም፣ ሰራውንዲንግ ያላቸው የሚመክሯቸውን ሰዎች መስማት ያስፈልጋል። ልጆቹን ባይሆኑ ትልቅ ሰውን ብትሆኝ ሰው ዲሳይ ላያደርግልሽ ይችላል። ግን ምክር መምከር ጥሩ ነው። የራሽ ብቻ ፐርስፔክቲቭ ብቻ የምትሄጂ ከሆነ በጣም ብዙ ኪሳራዎችን ተጋጥሚያለች ና ዋና ላይ ወደ ኋላ ከምትመለሽ ጨርሰሽ መምጣቱ የተሻለ ነው ብዬ አስባለሁ። እየሰማሽ እየሰማሽ፣ አዎ አንቺ ትጅበት ያሰብሽው መንገድ ልክ ነው ብለሽ ጨርሰሽ ልክ ስትነሽ ፊል ያደርጉበት ብዙ ሰዎች ካሉ ኦፍ ኮርስ ላታይው ትችያለሽ። ነገሩ ግን ያንን ነገር እንዳትረግም ያደርግሻል። ስለዚህ ምክር መስማት ከፈጣሪ ቀጥሎ ሰው የሰው ምክር መስማት አለበት ብዬ አስባለሁ። ዲጋዎት ማድረግ አለበት ብዬ አስባለሁ። ከዛ በላይ ደግሞ ከውስጡ ጋር መነጋገር ብዬ አስባለሁ። ሰው ወደ ሀገር ብዙ ሰው እኔ ኦልሞስት እኔ አሁን በቅርብ ማገኘው ሰዎች በጣም ብዙ ሰው የትም ላገኛ ትራንስፖርት ላይም ላገኛቸው መንገድ ላይም ላገኛቸው፣ እኔ ኮሚኒኬት አደርጋለሁ ከሰዎች ጋር አወራለሁ ማለት ነው። በቃ ትንሽም ጊዜ ቢሆን አወራቸዋለሁ። እና መሯቸው ይህ ሀገር ምናምን ሲሉ ነው የማገኘው። እና ከሀገር ለመውጣት ነው የሚፈልጉት። ከሀገር ወጥተው ሌላ ነገር ለመስራት ነው የሚፈልጉት። አይ ከሀገር ሳይሆን የመውጣት ያለበት ቅድም እንዳልሽሉ ካላቸው ይች ትንሽ እያው ጠባብ አመለካከት መውጣት ያለባቸው እንጂ ከሀገር አለመጡ። ከሀገርም ወጥተው እኮ የፈለጉት ከዛ ሜንታሊቲ ካልወጣች እዛም ለውጥ አይመጣም። ማን አይመጣም እና እሱን አለ ሞቲ ማድረግ ያለባቸው ከውስጣቸው ጋራ ያላቸው ዲጋ ኤክስተርናል ከሆኑ ነገር በላይ ውስጣቸው ያለውን ነገር ፋይንድ አውት ማድረግ አለባቸው ብዬ ያስባለሁኝ እንጂ እዛ የሚሄዱበት ሀገር ከበጣም ብዙ ደሃለ እንዴሰው ለምን አናላዚ ያደርገም ነው ወደ ኋላም ይመለሳሉ ሄደውም እኮ ወደኋላ ይመለሳሉ። በህይወትም በኑሮም በአስተሳሰብም በስታትስ በትክክል እና ደግሞ ገንዘብ ሰክሰስ አይደለም ማለት ደስታ አይደለም ብዙ ጊዜ መቼም ደስታ ለማግኘት አለም አለ ምንሄደው ገንዘብ ለማግኘት ለማግኘት አለ። ገንዘብ አግኝተው ደግሞ ደስተኛ የሚሆኑ ሰዎች ደግሞ አሉ። በጣም በቅርቤ ደግሞ መቃቸው ደግሞ አሉ። በጣም እዚህ ድመጣ ያገበዘችኝ ጓደኛ ያለች ና እሷ አሁን በቅርብ እያወራ ነበር ና እኔ ሞቲቪ እንዳንሆነ ታውቃለች። ገና ስትሄድም ረዱባቶ ጅም ግን እነግርሻለሁ ምናምን ብላኝ ሄደችው፣ ስትሄድ ማለት ነው። አሁን አንድ አለት ና ቆይ ታመጣችው እግዚአብሔር ይመስገን ጥሩ ነገር ሳታለች ይመስለኛል። ና ግን ደስተኛ አደለችው። ደግሞ ጎበዝ ነበረች ጎበዝ ነበረች በትምህርት ሰክሰስ በጣም እኮ ጎበዝ የምትባል ልጅ ነበረች። ግን ገንዘቡ ደስታ ያላመጣላትም ማለት ነው። ለምንድን ነው ቦታው አይደለማ? እኔ እንደዛ ሁሉ ተምህርት እንደዛ ሁሉ ለፍቼ ምንድን ነው እዚህ እየሰራ ያለሁት የሚለው ነገር ገንዘቡ ስታገኘው ስታገኘ ገንዘብ ደስታ እንዳልሆነ ገባት። ሰክሰስ እንዳልሆነ ነገር ገባት። እና መመለስ እንዳለባት ገባት። ሬዲ ና ስጠራላት በቃ ምንም ነገር ቢመጣ አሁን ላይ ወደዚህ መቱ የመስራት ነገር በቃኝ ብላ የሄደች ነገር አሁን መልሳ ደስ ነው ያለኝ እኔ ከሳም አይቻለሁ እኔ ድሮም ቢሆን አውቀዋለሁ ያን ነገር እንደማይሆን ማለት ነው ከሀገር መውጣት ሳይሆን በቃ ባለች ነገር ውስጥ ሊገውት ማድረግ ነው እዛም ያለው ቻይናም ያለው እኮ ኢትዮጵያ ውስጥ መስራት መስሎት መንፈራት ማለት ይፈልጋል ኦፍ ኮርስ እኔ ሰው ሙቭ አድርጎ ተንቀሳቅሶ አያስራ አይደለም እንደውም ያደርጋል መቼ ልክ በመክሊቱ ሲኖር በክብር ይጠራል እዛ ቦታ ላይ ሊያገለግል ይጠራል አገልጋይነት ሊኖር ይገባል ሌላው ስለ አገልጋይ ማወራት የምፈልገው ነገር አገልጋይ መሆን አለብን ግዴታ ነው። ለምን በጣም ብዙ ነገሮች ሊኖሩ አይችሉም። ለምን ሁሉ ነገር ስንል የሚደረግልን ሰዎች ልንሆን እንችላለን። አገልጋይ ግን ካልሆንን ግን ላይፍ ሚንግለስ ነው የሚሆነው። የምን አገልጋይ በተሰጠን ነገር የተሰጠን ነገር ምንድን ነው ነው አለ ልናገለግልበት ነው የመጣ ነው አለ ስለዚህ ልናገለግል ይገባል። ባለንበት ቦታ ላይ ማገልገል ፈርስት ከእራስ ነው የሚጀምረው አይደል? ራሽን ሬዲ ማድረግ፣ ለነገሮች ስታንድ ማድረግ ምናምን ነው ማገልገል። ቀጥሎ ግን የምታገለግዩ ሰዎችን ነው። ሰዎችን ስታገለግዪ ግን ባለሽበት ቦታ ለምሳሌ የሆነ ስብሰባ ላይ ተጣጣሽ ሊሆን ይችላል አንቺ አይመለከትሽም። በጣም የክብር እንግዳ ልትሆኚ ትችያለሽ፣ ግን እዛ ጋር ወንበሩ አይተሽው ከሆነ ከአንቺ ትልቅም ትንሽም ሊሆን ይችላል እዚህ ጋ እና ተቀመጥ፣ ከዛ ከወንበር አመጣለሁ የሆነ የሚሰጥሽ ሞቲቭ አለ። የሆነ የሚሰጥሽ ደስታ አለ። ከሌሎች ነገሮች በላይ ዝቅ ማለት በቃ የሚሰጥሽ ደስታ አለ ማለት ነው። እና ግን ደግሞ የሚገርመው ነገር እኮ ሰው ራሱን ከፍ ያደርጋል እንጂ እኮ ፈጣሪስ መቶ የለ ለ ደግሞ እንዲህ የሚያምን ሰው ከሆነ ማለት ክርስቲያን ነኝ ብሎ እያሰበ ደግሞ ከሆነ ደግሞ ያ ሰው ደግሞ ወይ ደግሞ በእምነቱም ከሆነ አምላኩን ነው ማየት ያለበት። አለ ም በእንደዛ አይነት መልክ ነው ያለበት። ስለዚህ ትህትና፣ ማገልገል፣ ራስን መመልከት፣ ሰዎችን መጠየቅ፣ ከፈጣሪ ጋር ሪሊሽፕ ማጠንከር እጅግ በጣም አስፈላጊ ናቸው ማለት ሁሉም በሆኑ መንዳርታዊ ከሆኑ ነገሮች መካከል ግን ዋናዎች ናቸው። ወደ መጨረሻ ከመዝጋቴ በፊት መምህርት ነኝ ብለሽኛል። ምንድም ታስተምሪ አሁን ላይ ገና ፍለቶሪ ምናምን ነው ገና ነኝ፣ ግን ያው ለአጎትሽ ነበር። አዎ ማስተማር በጣም ያክል ተማሪዎች ከአንድ እስከ አራት ያሉትን ነው ማስተምረውኝ፣ ግን በቃ አስተማሪ በማይኖርበት ታይ ምናምን ገና አዲስ ስለሆን ብዬ ማስተምረው ማለት ነው። ፎር ዘ ፊውቸር፣ ግን እኔ ምን ባታሰብሪ ደስ ይልሻል ካልሽኝ፣ ግን ሂሳብ ባስተምራቸው ማለት ሂሳብ ብዙ ጊዜ ጥሩ ሞቲቭ የለው ብለህ ሰው ሰው ብዙ አይወደውም አይወደውም፣ ከባድ ነው ይላል ምናምን ምን። ስለዚህ የማወራው ነገር የሚወራው ነገር እንደዛ ነው። ለእኔ ደግሞ በጣም በፍቅር የምወደው ትምህርት ቢኖር ሂሳብ ነው፣ እጅግ በጣም ደስ የሚለኝ እና ዘ ሲምፕለስት ዌዎችን አይቻለሁ። እድለኛ ነኝ። ከኤሌመንታሪ ኢንስ አፕላይድ እስከ ማውራ ዩኒቨርሲቲ ድረስ ማለት አፕላይድ እስከ መማርባቸው ድረስ ያስቀጣዩ መምህራኖች ለእኔ በጣም ምርጦች ናቸው። ስለምወዳቸው ትምህርቱን ስለምወድ ይሆን አላውቅም፣ ግን ምርጦች ናቸው ለእኔ እና አስተምረውኛል። አስተምረውኛል ኢዝ ዘ ሲምፕለስት ዌይ የሚባሉትን ነገሮች አስተምረውኛል። እንዴት አድርገሽ ቀላል ነገር ማግኘት እንዳለብሽ ነው። በሁሉም ነገር ላይ የሆነ ከሆነ ነገር ጋር ኮኔክት ማድረግ ፈልጋለሁ። ኤዲኬሽኑ ማለት ነው። ዘና ይረሳኝ ስረሳው የማረሳውን ነገር ምር ነግሮሽ አለው። አዎ የማረሳውን ይወጭ ኮኔክት ማድረጋትን ነገር እጀት አለው ማለት ነው። ከዛ በኋላ በቃ በዛ ምንድነው ሳምፕል። አዎ ዘ ሲምፕል አስቶይ ነው። አጠራ አጠራ አጠር ማድረግ ፈልጋለሁ። ሰዎች በጣም ሲረዝምባቸው እኮ ማለት ነው። ኮንስቴት ባለው ይጣሉ። አዎ ከዛ እኔ ድሪቬት ይሄ ፎርሙላ ከሆነ ፎርሙላ ልይዘው ዋናው መነሻው ነው የሚይዘው። ከዛ በኋላ እነምን እንደሆነ ሳይንሱን ነው ማየው ድራይቭ አደርጋለሁ ማለት ነው። ኑሮ ምናምን ቢጠፋብኝ ገብቼ ዩኒቨርሲቲ ዴሪቬቲቭ ነው መስረት እንፈልግ ከዛ ዴሪቬቲቭ ይዋለው ዋናው እችኛ ወጥ ብጠፋብኝ ፕሮሰስ አድርጌ ድራይቭ አድርጌ አመጣለሁ ማለት ነው። እና ህይወት ስዘሪበት ምን ከምን እንደሚሆን ስታቂ ቀላል ማለት ነው። እና እኔ ትምህርት ማስተማር እንፈልገው ምናልባት እግዚአብሔር ይመስገን ጥሩ መምህራኖች ስለነበሩ ሊሆን ይችላል፣ ሊሆን ይችላል። ረዲና ላይ አላየሻትም? ከአንድ እስከ አራተኛ ክፍል ተማሪዎች ውስጥ ረዲ አይሽረት ታውቂያለሽ? የት ተማሪዎች ውስጥ? አዎ፣ ልጅነቴን ታስታውሰኛለሽ። ልጅነቴን ምትያት ምና ምትይው ልጅ የለም። አላየሽ አሁን ትምህርት ከጀመርሽ ከማስተማር አለ አለ በጣም ብዙ ወደ ኋላ ውስጥ የሚወሰዱ ተማሪዎች አሉ። እና በጣም እንትን ነው የምፈልገው ብይዛቸው ላለው እነዛ ልጆች ብይዛቸው ማለት ያው እነሱ መያዝ መምህር ጋራ አንዳንድ ፋሚሊ አለ የሚመስለው የሚመስለው መሰለሽ፣ ጥሩ ትምህርት ስላስተማረው ልጁን የግድ ልጁ መምጣት አለበታ ብሎ ነገር አለ። ግን ኦልሞስት ብዙዎቹ ማለት ነው ጥሩ የሚባሉት የደረጃ ተማሪዎች የቤተሰብ ከተተል አላቸው፣ ይጠይቃሉ ልጅ እንዴት ነው ይላሉ። እና አንዳንድ ያለው በጣም በቀ ንደ አሁን ያስኮክብ ማስተምር በክፍል ላይ የማያቸው ልጆች አሉ ስነግራቸው ምናምን ሳወራቸው ቶሎ ካፍ ያረጋሉ። ውጤት ላይ ግን የላቸው ጥሩ ውጤት የላቸውም። እንደውም ግዝቅተኛ ተባሪ ሊባሉ ይችላሉ፣ ወላጅ አንጡ ሊባሉ ይችላሉ። በትምህርታቸው ግን አላቸው ካፓሲቲ። እኔ የመመለከተው እዛ ጋራ የረጅ የወላጅን ክፍተት ነው። እዛ ውስጥ መመለከት እየተናገር አደለም ማለት ነው፣ ወይ ደግሞ አጥና ብሎ ትቶት እየሄደ ነው ማለት ነው። ሰፖርት ቢደረጉ ግን በጣም አሉ እኔ በጣም ብዙ ናቸው። እንደዚህ ረድኤት የሚያስታውሱኝ እጅግ በጣም ደግሞ የሚገርምሽ ካንስ ካራት አለ ጥሩ አነበር ኮ እሱ ነው ምልሽ ለኛ ያስተውሉ በጣም ብዙ ነገሮች ናቸው አለኝና፣ ፍርሃት ያለባቸው ግን ቀስ ብለው ሳውራቸው ልጆች ምናምን ነገር ብለው የሚያውሩኝ ጎበዝ ልጆች አሉ። መልስ ይመልሱልኛል፣ ሁለተኛውን ትክክለኛውን መልስ ፈተና ላይ ሲቀርቡ የማይሰሩ ልጆች ምናምን ናቸው አሉ፣ አሉ በጣም አሉ። ፋሚሊ ግን እነሱ ልጆች ላይ መስራት አለበት። ፋሚሊ ስላስተማረ ወይ ደግሞ አስጠኚም ስለቀጠረላቸው አይደለም፣ እራሱ ሰፖርት ማድረግ እሱ የሚሰራውን ስራ ማንን ሊሸፍነው ሊተኩ አይችልም። እናትም አባትም የሚሳስጋቡት ደግሞ ይለያል፣ የእናትም ይለያል፣ የአባትም ይለያል። እኔ በእንደዚ አይነት መልክ ያደኩት እኔ ሰነፍ በነበርኩበት ጊዜ ላይ አንድ አብሮ አደግ ጓደኛለች በጣም ወዳት ጓደኛለች እህቴ በያት ከኤሌመንታሪ እስከ 12 ያክፍል አብረን የተማርነው እሷ ግን ከኤሌመንታሪ እስከ 12 ያክፍል ሺዝ ወንደርፉል ጎበዝ ነበረች ማለት ነው። የእሷ ሰፖርትም አለው ህይወቴ ውስጥ በጣም ትልቅ ሰፖርት። አብረሽ የሚል ጓደኛሽም ማተር ያረጋል በጣም እና ምረጡላቸው። እኔ ጎረቤትናን ፋሚሊም የተዋወቀ ነው አብረን እንድናጣና ስንፈልግ እዛ እሷ ጋር አድራለሁ፣ ስንፈልግ እኔ ጋር ትመጣ ታድራለች። ምናምን በቃ ኦልሞስት እህት ማሙሽ በእኛ በእንድዛ ሄድ መልክ ያደግ ነው። ግን የእነሱም ነገር ይወስኗል። አንዳንድ ጊዜ እንተዋቸዋል አይደለ? ልጆቻችንም እነሱ እኳን አላይዝ አያደርጉም፣ ካፕቸር ነው የሚያደርጉት። ስለዚህ መከልከል ያስፈልጋል፣ እንደዚህ አይነት ነገር አንዳንድ ነገር ኖ ማለት ያስፈልጋል። እና ፋሚሊን ይሄንን አያለሁ ማለት ነው። ችለው ገብተው ግን ዝም ብሎ የሚጫወት ጓደኛ ካላቸው ከእነሱ ጋር የሚሆኑት ማለት ነው። እውቀቱ ሳያንሳቸው ካፓሲቲ ሳይጎላቸው ውሏቸው ግን ይቀይሩባቸው ይችላል። ሶ በዚ አይነት መልኩ ማለት እፈልጋለሁ ወላጆችን። በጣም በጣም በጣም ትልቅ ነገር የነገርሽኝ ያው እንደ ወላጅ እንደ ወላጅ ነው። መልክ ታስተላልፋለች። ለየት ያለ ፕሮግራም ነው። የዛሬ ባለ ታሪካችን ረዲና ዩቲዩብ ቻናሏን ደግሞ ሊንኩን ኮሜንትና ዲስክሪፕሽን ላይ ያስቀምጭላቸዋለሁ። ሰብስክራይብ እያደረጋቸው አበረታቷት። የምትጭናቸውን ቪዲዮዎችም እያያችሁ ተማሩበት። ከነገረችን አንጻር በጣም ከዚህ በላይ ብዙ ነገሮች እጠብቃለሁ ከሷ። እኔም እከታተላለሁ እናንተም ተከታተሏት ማለት እፈልጋለሁ። ተመልካቾቻችን የዛሬው ባለ ታሪካችን ረዲ ነበረች እንግዲህ እናንተ የሚጨንቃችሁ ግራ የገባችሁን መልስ ያጣችሁለት እንዲሁም ደግሞ እኔ ብመጣ ለሌሎቹ ጥንካሬና ጉልበት ሆናለሁ የምትሉም ካላችሁ በ0905832283 ላይ ደውሉልን። ዋትሳፕ፣ ቴሌግራም፣ ኢሞ ና ቫይበር ላይ ደግሞ የአምስት ደቂቃ የህይወት ታሪካችሁን በድምጽ ቀርጻችሁ ላኩልን። እናየዋለን፣ እንገመግመዋለን፣ ባለታሪክ አድርገን ስቱዲዮን ጋብዛቸውን። ተመልካዮቻችን እንደዚህ አሳምራ ወደ እናንተ ያመጣችን ኤዶም ሺፎን እጅግ በጣም ማመስገን ፈልጋለሁ። ኤዶም ሺፎን ማግኘት እንፈልጋለን ካላችሁ ቦሌ መድኃኒዓለም ሸገር ህንጻ ፊት ለፊት አስረስ ህንጻ አንደኛ ፎቅ እንዲሁም ደግሞ እንቁላል ፋብሪካ ታደሰ ቸኮል ህንጻ ሁለተኛ ፎቅ ላይ ትገኛለች። ደውሉላት፣ አገኘዋት፣ ጎብኘዋት፣ ቆንጆ ቆንጆ ሺፎኖችን ደግሞ ምረጡ። ለዛሬ ፕሮግራማችን ይህን ይመስል ነበር። አርቲስት ገነት ንጋቱ ነበርኩ። ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት አድርጉ። ለዛሬ ጨርሻለሁኝ።